አትቻለሽ ወይስ ሰው አላጠገብሽም? ሰው ቢኖር እኔ አክስቴ ብዬ እጠራሽ ነበር እንዴ። የት ሄደው ነው? እኔ እንጃ። እና ተብዬዋ በጠዋት ነው የወጣችው። ሜላትማ እኔ ጋር መታ ነበር እኮ በጠዋት። ለምን አክስቴ ገንዘብ እንደጠየቅሽ አትነገረች? እሱንማ አንቺ አይደለሽ እንዴ አልሽኝ። አዎ፣ ለምን ጠየቀችኝ የሚለው ነገር እያሳሰባት ነው። መጠንቀቅ አለብሽ ማለት። ለምን ጠየቀችኝ ያለች ነበር። ታውቂያለሽ፣ እሷ ትንሽ ነገር ነው ይበቃል? እና ምናድርግ አክስቴ? ገንዘቡ ልስጥሽ ምናምን ካለችሽ፣ አይ ከሌለሽ ታዩ በያት ማለት። ለምን እንደዛ ብለሽ ትንሽ አዘንሽላት መምሰል አለብሽ። ከጠረጠረች ይኸውልሽ፣ አለቀልን። ሰላም፣ ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ ክፍል አርባ አዲስ ቪዲዮ ይዤ ይበጥቻለሁ። ሰብስክራይብና ላይክ እያደረጋችሁ ነበረታቱ የደውሉ ምልክት ጫን እያላችሁ ይህንን ቻናል አሳድጉት። ማለት ነው እንግዲህ ሁሌ ላችኋለሁ። ማለት ነው እንግዲህ ውድ ተመልካች አረግ ምንድን ነው ኖላዊ ድራማ ክፍል አርባ ነው ይዤ መጣሁት። ኖላዊ ድራማ ክፍል አርባ እንግዲህ ሀና መስቀሌን መልሽልኝ፣ መስቀሉ የኔ ነው እያለች ነው እንግዲህ ድራማው በጣም ብዙ ቆተት ውስጥ ገብቷልና ማለት እንግዲህ ያው ልጅቷ ሀና እንግዲህ ካአሁን በፊትም እርግቤ እየተናገረች ነበረ። እርግቤ ሀና በጣም ብዙ ነገሮች ልትዘርፍ ነው። ሀና በጣም ከገባች ጀምሮ በጣም ስለ ሀና አቤቱታ ታቀርባለች፣ ግን አላመኗትም። አሁን እሷ እጅ በፍንጅ እሷ ያዘቻት ማለት ያዘቻት ማለት ነው። የሀና አለቃ ግን ከመጀመሪያው አባቷና ሀናና የሀና አባት እየተነጋገሩ ነው። ሀና መስቀሏ ከጠፋ አባትም አባቷም ስለታመመም ትክክል አይደለችም። በመስቀሏ በጣም ብዙ ንግድ እየተነገደ ነው። እንግዲህ ለዚህ አዲሱ ስሙን እንኳን አልገባኝም። አዲሱ አሁን ድራማው ላይ የገባና ና ይሄ እንኳን በፊቱንም ከጆሮ ጋራ በጣም እየተሞገቱ ነው። እንግዲህ አዲሱ ድራማ የሚሰራው የገባው እንግዲህ እስከ አንገቱ መስቀሉን ካመጣከው ከሀያ ሺህ እስከ ሰላሳ ሺህ ከፍል ካለው ከሰላሳ ሺህ እስከ አምሳ ሺህ ከፍል ካለው ተብሏልና የማለት ጓደኛም ይሄን ነገር እንግዲህ ብሩ የማለት ብር ለአዲሷ እጅ እንዲገባም በጣም እየገፋፋች ነው። በጣም የሚገርም ነገር የዛሬ ጓደኛ ሚቀኛ እንደሆነም በ በድራማ እየመጣ ነው። በጣም አንዳንድ ቦታ የሚያስተምር ነገር ነው። እና ሀና ደግሞ እዚህ ጋር እንግዲህ በጣም በጣም ማለት ነይስቲ ሃና ምንድነው ሽግር ሽግርሽን ተናግሪ ስትላት ቅድምም ክፍል ውስጥ እንግዲህ እንዳያችሁ ትታት ነው ሮጣ እየወጣችሁ፣ ማለት ሃናን እየጠየቀች ማለት እንግዲህ፣ አሁንም ግራ ገብቷት ነገሮቹ ሁሉ አልዋጥላት ብሎ በቃ ጠረጠረች መሰለኝ እና እንግዲህ ሀናን ጠርታት ምንድን ነው ችግርሽ? ጭንቀትሽ ምንድን ነው? ምን አጋጥሞሽ ነው? ምንፈልግሽ ነው? ክፍል ክፍል እንትኑን እቃ የምትፈልጊው ምንድን ነው መውሰድ የምትፈልጊው ብላ እንግዲህ እየጨነቃት ነው፣ እየጠየቀች ነው። ሀና ደግሞ እንግዲህ መስቀሌን ነው የምፈልገው ለማለትም በጣም ከበድ ብሏታል። እና መጨረሻ ላይ ወድጄ አይደለም አለቻት። ምን ችግር አጋጥሞች ነው ስል የአዲሷል የእርግቤን ፎቶ ነው የምፈልገው፣ እርግብ የእርግቤን ፎቶ ነው የምፈልገው ብላ ስትነግራት፣ እኔ እኮ የእርግቤን ፎቶ ብታሳይኝ ብትነግርኝ እኔ አሳይሻለው፣ ምንም ችግር የለውም እያለቻት ነው እንግዲህ፣ ማለት እንደዛ እኔ ያሳይሻለሁ ብላ እያሳየቻት እንግዲህ፣ እያሳየቻት እርግ ማለት ሀና ስልክ ተደውሎላት ሮጣ ሄደች ማለት ነው። ውድ ጋይስ ውድ ታማልካች ሮጣ ሄደች እንግዲህ። ልጅቷ ምን ሆነች ነው ብላ ነው ዝም ያለችው ልጅቷ። ከሰላሳ ሰባት ጀምሮ ትክክል አይደለችም ሀና። ልጅቷ ከመጣች ጀምሮ በጣም እያሰበች ነውና፣ ልጅቷ ደግሞ በጣም መላሰቢ ስነች ያገኘችውን ነገር ዛሬ፣ የፈለግሽውን ነገር ብቲም መስቀሌን ሳትሰጭኝ አለቅሽም ስትላት፣ የፈለግሽው ነገር አምጪ፣ የመስቀሉን የመስቀሉን ትርጉም እኔ አውቄ ብሻለው እያለች ነው እንግዲህ። ሁለቱ ወንዶችም የተገናኙት በሲያራ በኩል ነው። ይህ በጣም ይጠጣል። እንግዲህ የሚጠጣ ሰው በሁሉም ነገር ብር ካገኝ ብር ነው የሚፈልገው። ብር ካገኘ እንግዲህ መጠጣት ነው፣ መዘነጥ ነው፣ መሽናት ነው ማለት ነው እና እዚህ ጋር ደግሞ ሰላምዬ ሀናም በጣም ትወዳታለች። ሃና ለሰላምዬ ሚስጥር ነች ከብዙ ነገር ነው እያወጣቻት እያለ ሀና ማለት ሀናን ስታማት በጣም ነው ውስጣ የሚቀያየረው። እንግዲህ ውድ ተመልካች እቺ ደግሞ በቃ ዓይን መጎጥ ማለት ነው። አይጥ መጎጥ ነው፣ ዓይን መጎጥ ነው የሚባለው። የማለት ጓደኛ መስላ እንግዲህ እርግቤና የማለት ጓደኛ ስልክ እየተደዋወሉ ነው። ብሩን እንግዲህ ቡኩን ወስዳ ሀምሳ ሺህ ብር ወይ ጨመራላት እንደላከችላት ነው ። ብሩ ከእጇ እንደ ደረሰ በጣም አክስቴ ብላ እየደወለች እያወራች ነው። የእነሱን ድምፅ የሚያወሩትም ቪዲዮ ወይ ከኋላ ወይ ከፊት አስገባላችኋለሁ ማዳመጥ ትችላላችሁ። ውድ ተመልካች ግን የደውሉ ምልክት ጠቆር ጠቆር አርጓትና ከዛ ነገሮቹ ሁሉ ይገባችኋል። እውነት ስለ ድራማ አሁን አሁን አሁን ሳይ እና ሳዳምጥ ነው እንጂ በፊት ምንም እየገባኝ አይደለም። እነ ውድ ተመልካች አንዳንድ ጊዜ ድራማ ማየት ማለት በሕይወታችሁ ውስጥም የሚመጣባችሁን ነገር ታሻሸላላችሁ ማለት ነው። እንግዲህ ዞሮ ዞሮ ሀናን እንግዲህ የማለት ልጅ እንደሆነችም እኔ በራሴ በኩል እየጠረጠርኩ ነው። በስተመጨረሻ እንግዲህ ምን እንደሚመጣ እንዴት እንደሚሆን እናያለን። እዚህ ጋ ሆነ ብላ የማለት ጓደኛ ሆነ ብላ ወንዶቹን እያነጋገረች ነው። በደንብ ስራችሁን ስሩ፣ ያኛው እንዳይሰርቅ፣ ያኛው እንዳትጠየቅ እና እንግዲህ ጆሮ ደግሞ በጣም ብር ስለሚወድ ያኛው ጓደኛው አንተ እኔ ለሀና የአባቷን መታከማ በጣም ብዙ ብር ስለተጠየቀች እኔ ሰጥካለሁ። ኬተመጣክ ብልቅ እንዳትጠይቀኝ እያለ ነው። እንግዲህ ጆሮ እሽ፣ ምንም ችግር የለውም የሀና አባት ብቻ እንዲድን እና ሀና ከጭንቀት እንድትወጣ ፈልጎ ብሩን ተሸክሞ ትሄዷል። እንግዲህ ከዚህ በኋላ ትንሽ ትንሽ ብር ነው። ትንሽ ብር ነው። እንግዲህ ውድ ተመልካች ይቅርታ ስልክ ገብቶብኝ ነው። ሳይለንት አደርጋለሁ ብዬ ነው ያቆምኩት። እንግዲህ ውድ ተመልካች ብሩን እንግዲህ ተቀብላለች ብሩ እጃቸው እስከሚገባ ድረስ ነው ለመሆኑ አዲሷ ልጅ ብር ጠየቀችኝ እሷ መቀመጫም በቂጦም አልተቀመጠችም የምን ብር ነው አሁን የምትጠይቅሽ ማለት እይ ብላ ማለትን እያወራች ነው ግን ልጅቷ አክስቴ ብሩ እጄ እስከሚደርስ ድረስ አውቄ ነው አክስቴ አክስቴ እነሱ ጋር አልልሽም ከዛ እኔን እንዳታስተጉርኝ ሰው አንቺ ጋር ሲኖር አክስቴ አክስቴ እንዳትኝ እያለች ነው። ማለትም በጣም የሚገርም እና የሚያሳፍር የሚያስደምም አነጋገር ነው። ተወና ነው እየተወኑት ያሉት እንግዲህ፣ ማለት ልጇ አይደለችም ያው ሁላችሁም እንግዲህ ታውቃላችሁ። ማለት ደግሞ ሀና ነች እ የሷ ልጅ ይመሳሰላል እኮ ሀና እና ማለት ይመሳሰላሉ። ላይ ከአድርጉ ጋይስ፣ እንትን እኮ ነው። ሀና እስኪ መጀመሪያ ተረጋጊ፣ እሺ። ቆይዚ ምን እያደረግሽ ነበር? እንትን እኮ ተናገሪያ፣ ምን እያደረግሽ ነበር? እኔ እንጃ ትለኛለች እንዴ! ደግሞ መኝታ ቤት ምን እያፈለግሽ ነበር? እንትን እርግብ ያለችው እውነቷን ነበር ማለት ነው። እርግብ ምን አለች? ልትሰርቂ ነበር አይደለም? ምን እኔ? አዎ እንጂ ልትሰርቂ ነበር። እትዬ፣ እኔ ሌባ አይደለውም። ታውቅም ነው ወይስ አባቷ በጣም ታሞባት ይሆን?